ሰላም ሰላም እንዴት ናችሁ? የዞማነሽ ዩቱብ ተከታታዮች እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም እንደሆናችሁ ባለሙሉ ተስፋ ነኝ። ውድ ተከታታዮች ማለት ነው ዛሬ የሰራተኛ አደይ ድራማ ይዘን መተናን በጣም ደስ የሚለኝ ነው እያቆመው እና እሱን ይዘን መተናን። ቀንጫ ባርኪ እያሳያቸዋለሁ እኔ ደግሞ በትረካ አብሬያችሁ ቆያለሁ። ወደ ቪዲዮ ከመሄዳችን በፊት የሲን ቻናል አዲስ ከሆናችሁ ከታች ያለቸውን የደቡብ ምልክት ሁለቴ በማጥቆስ ሰብስክራይብ፣ ላይክ፣ ሸር፣ ሰፖርት፣ ካመንት አስተያየት አወደፍነቱ ለ ሰው የምሄደው አፍ ዘጋ አንተ ደግሞ የምሬን እኮ ነው አንቺ ምን አጥፍተሽ ታውቂያለሽ እህቴ ላይ አደርጋለሁ ብትል እገልሃለሁ ከዚህ በኋላ አጠገቤ እንዳትደርስ ክፍል፣ ተሳስቼ ነው። ቤዛ፣ ምን ሆነሽ ነው ጭራሽ ስሜንም ታውቀዋለህ? አረው አረው፣ ደረሱልኝ እያለችኋለች። ከዛ ሁሉም ጊዜ ምን ሆና ነው ብዬ ነው የመጣሁ። ምን ሆነች ነው ቤዛ? አዎ ጓደኛዬ ነው። ምን ፈልገሽ? ወይም አንቺ ነሻ ክፍል የላክሽው? እሽ ተረጋጊ፣ ቤዛ። ለምንድን ነው ምንም ነገር ሳይፈጠር ምንድን ነው እዚህ ቤት፣ ማን ሰው መተኛት አይችልም እንዴ? ለምን ያስጫቸው ከተሳስቸ ክፍለ ሲገባ ተጫዋች የበለጠ ስጫት ስጀመር። አንተስ እዚህም ትሰራለ ለምን ስተውላል? እኔ የዚህ ቤት ነው ገብቶ እንዴት እንዴት ቤዛ እንደምትኖር ኤላ የሆናን ብዬ ነው። እሺ ይሆን አደረች እንበል፣ እሱ እዚሁ ክፍል ውስጥ ለምንድነው የሚያደርገው? ወይስ ሌላ ጉዳይ አላችሁ ደግሞ ደግሞ ክፍል ተሳስቶ ነው ያልሽው? ጨዋታ እዛው። እሺ፣ ይቅርታ በል እሺ። ሁሉም ሴቶች ናቸው እዚህ ቤት እንዳመጣ ብዬ ስንት ኔ ነግረው፣ አንተ ግን አሰማኝም። ባክን ቤት ውጭ እንዳትለይ ትፈራለህ? አይ እንደባለፈው፣ ባለፈው ስልክን የተበላት ሄድ ሰለት ነ በቃ ሁላቸውም ተኙ። መጣ ይለዋን ማለት ነው። አቤት ፍቅር፣ ግን ይሄን ካወቁባት ምስቅልቅሏን ነው የሚያወጧት። ምን ተፈጫለሽ? ሂጂ ውጪ። ምን ምን ልታረጊ እንደነበረ ያልደረሶበት መሰልሽ? ቦቅ ቧቅ ብላ ትጠለሽ። ያ ቦቅ ቦቅሽ። አረ ፍቅር ግን ምን አይነት ተንኮለኛ ናት! በስማ በጣም በጣም ነው። በቃ ግን እኮ ማለት ነው ሰውን በጠባይ በፍቅር እንጂ በተንኮል ምን ነው የኔ ቆንጆ። በጠዋት አዳይንም መለሳለሁ ስላልኳትኝ ታስባለች ታስባለች። ምን ነው ትፈልገኝ? ሁሌም እኮ እንደፈለኩሽ ነው እሺ ለምን እንደፈለገኝ ነገረኝና ተለጨርሼ ልሄድ ሌሊ፣ እዛ ቤት ስትሄጂ እዛ መገናኘት አሸቀር። ስትገናኙ ደግሞ ትጣላላችሁ። እየፈረች ነው። እባክሽ ሌሊ፣ እሷ ጋር ትጣይ። ቤዛ በጣም ጥሩ ሰው ናት። አንቺ ስላላወቅሻት ነው። በጣም ታሳፍራለህ። ዛሬም ስለ እሷ ጥሩነት እያወራ ነው። እንዴት እንደተመለከትሽው አላውቅም። እኔ እና ቤዛ መሀል ምንም ስሜት የለም። ደግሞ አንቺ እንዴት አድርገሽ ብታስቢ ነው የጓደኛም ባርኪ ፍቅረኛ እኔ ጋር እንደዚህ እንድትሆን የምታስቢው? አንተ እንደዛ ይሰማህን እያልኩ አይደለም፣ ነገር ግን ቤዛ እንደዛ ይሰማታል። እባክሽልሊ እንደዚህ አጉል ተጠራጣሪ አትሆኚ። እኔ ይሄ አንቺ ሀሳብ ነው እንጂ እኔና ከሷ መሀል ምንም ጉዳይ ለምን ጭራሽ እኔና መሀል እኔኔ ማለት ትጀምርሃል። ዝም ብለሽ ለምን በሆነ ባልሆነ ትጨነቂያለሽ? እኔ ያንቺ ሰው ነኝ። እኔ ሁኔ ከጎንሽ ነኝ። ልታምኝ ይገባን? ይገባል። አምነህ አለው። ነገር ግን ምንም ነገር ብሎ ነገር የለም። እኔ አንቺ ሰው ነኝ። በምንም ጉዳይ ልጠረጠረ አይገባም። እንደዛ ምነች መቀበል አለብህ። ያንተ ማይታዩ ለእኔ የሚታዩኝ እኛ ነገሮች አሉ። ውስጤ ምንም ሰላም የሚሰማኝ ነገር የሆነ የሚፈጠር ነገር እየተሰማኝ ነው። ምንም ነገር አይልትብረኝ። ሁሌም ከጠገብሽ ነኝ። ደግሞ እኮ ፈጣሪን ማመስገን ያለብሽ እማዬ እባዬን አሳምነው። ሁሌ ከአንቺ ጋር እንደምሆን እርግጠኛ ነኝ። አመሰግናለሁ። ትሄድ ብትሄድ ግን ምን እንደሚፈጠር ማወቅ አልችልም። ነገሮችን አስተካክላለሁ ብዬ ነበር፣ ነገር ግን እኔ ግን አላንተ ምንም ነገር ማድረግ አልችልም። አንተ የእኔ ደካማ ጓደኛዬን። በአንተ ጉዳይ ማንም ሰው ምንም እንዲናገረኝ አልፈልግም። ያቺ ቤዛ ደግሞ ልልፏል። ማሴዛት አንቺ ከባሪኬ ጋር በርኪ እኮ ጥሩ ጓደኛ ነው። ለአንተም ለእኔም ጓደኛ ነው። እሺ እኔ ብልሽ ምንድ ነው የሚሰማሽ? እንዴ እንዴት ትጠረጥረኛለህ? አየሽ ልሊ፣ አሁን አንቺን እየተሰማሽ ጋር ከጓደኛሽ ጠርጠረኝ። ይሄ ቤዛ አንተ የሚሰማሽ ያችልሽ ተከረ እየፈቀድክላት ነው። ያንተ ምርጫ ነው። እኔም የምናገር ያለብኝ ነገር ተናግሪያለሁ የራሱ ጉዳይ እሺ ወደ የት ነው አደጋ ለሄድ ነው ብላ ትለዋለች ማለት ነው ለማንኛውም እንግዲህ እውነቷን ነው ይቺ ቤዛ የምትባል የሆነች ሞልቃቃና የምታስጠላ አሳሳች ናት ማለት ነው እና እውነት ነው ይሄ ዶር እየመጣ እንግዲህ አቤት ጉድ ጉድሽ በል እንዴት ነሽ አደይ አንተ ደግሞ እዚህም ምትሰራለህ? አንተም እንደ እኔ ኪችን እንደ አደግ ምግብ ለማስላት። መቼም ምግብ ያመስልናት እንደ ደረሰና እንዳልደረሰ እየጠየቅኳት ነበር። ምን ነው ቀራልሽ? ኬኳ በከሻ ፍጥን ፈጠን ፈጠን። አዎ ይሄላ ጋር ይሄን ለማን ነው ይሄላ? ማለት ነው ይሄ ለምለም ፍቅረኛ ነው አደይ። አላውቅም ማይበ አላወቅሽ ደሞ ተቀ ፍቅረኛም አይደሉም ከቤቱ አባሯት ነው እዚህ የምትኖረው እንዴ? ቆይ ሴቶች ይሆኑ ምን እየሆኑ ነው? አንዱን አብተማ ግብታችሁ ድርቅቅ ብላቸው አትኖሩም። አትኖሩ አብተማ ግብቶ ከመስራቱ አይሻልም። አንቺ ም እኮ ሴት ነሽ፣ ባልሽ ነው ለአንቺ መልፈጫ፣ ለባልሽ አንቺ ንግስቱ ነሽ እንዴ። ይህንማ ከቤት ሰራተኛነት ምንም የማይጠዩ እየሰራውት ከበላሁትማ፣ ከቤት ሰራተኛነት አይተናነስም። ምስት ምስት ከሆንሽማ ግዴታሽ ነው እንደ አዳይ ግን እኔ የቤተ ሰራተኛ መሆን ሴትነትና ቆንጅኝነትሽን ተጠቅመሽ በጣም ህይወትሽን በቀላል መንገዱ ማሳለፍ ትችላለች። ሴት ስለሆኑ ምን የተለየ ነገር አለ? ቆንጆም እና ቢሆን ደግሞ ለራስ ነው እንጂ ምንም አይጠቅምም። ደግሞ እንዴት ሆኖ ነው ሴትነትን ስኬታማ መሆን? የኔ ጥረት የኔ ድካም ካልታከለበት ደግሞ አሁን ያለሁበት መሰረቴ እኔ በጣም አሪፍ ነው። እስቲ ለኔ ያሳ አዳይን ተዋትና እኔ አሳየኝ። በቀላሉ ማግኘት። አረ፣ ሊዱ ዝም በይ አንቺ። እሺ ቆይ፣ አስረድሻለሁ። አደይ ግን በደንብ ስሜ በዚህ በዘይት እየተደጠደበሽ እድሜ ልክሽን ከምታቃጢ፣ ስኬት ማለት ከፈጣሪና ስራ መስራት፣ ህልሜን በራሴ ጥሬ ግሬ አሳካለሁ። መቼም አይሳካልሽም። እድሜ ልክልሽን የፍቅርና ኤልቅ ነቀበይ እና ምንም ሳትሆኛ ህይወትሽን ቀየሪ። ከዛ ደግሞ ሲሄድልሽ የሳንቱን ለቀማ ማድረግ አትችያለሽ። እኔ ወንድነትን ይዞ እንጂ እንዴት እንደማድረግ አሰኪ ለእኔ አታሳይምን? አሁኒ በደስታ ሳይሻ አለሁ። ሊዱን አታታላት አርፋ ትቀመጥበች። የሰይጣን ሰባት ሰው አንቺ ምን ያገባሽ? አሁን ለእኔ የምት በጣም የተናነቅን አልመሰልሽም? እሷን ታያት። እኔ ቆንጆ እንዴት እንደምትለውጭ አሳይሻለሁ። እሺ ቲንክ አይ ኖድ። ወይኔ ጉዴ ሊዱ ግን በጣም ይህ ልጅ ግን ምን እያደረገ ነው? የፍቅሩን ጠባብ ተከለ ብላ ትላለች ማለት ነው። ወይ ጉድ ዳቪት ደግሞ እንግዲህ መኘታው ላይ ምኝታው ላይ ቆጭ ብሎ እያሰበና እየሰላሰለ ነው። ማችም ሰላዳይ ነው እያሰበም የሆነው ማለት ነው እ ትመጣለች ተመጣለች ነቅተሃን እንዴ? አዎ ነቅቻለሁ። ምን ልሰድ ይገባሽ። አንተን ሳይሆን ያ ከንቱ ነበር የፈለግኩት። አንተ ከፈለከኝ አለሁ። ከባርኬ ጋር መቻል ይትገባው አልወሰን ነው። ምን ነው ሚዜ ለመሆን ቸኮል እንዴ? አይ ከባርኬ ጋር ትንሽ አለ ተጣላን። ለዛ ነው የጠየኩሽ። ለምንድን ነው የተጋጫችሁ? በዛች አደይ ምክንያት ነው አይደል? ማን ነገረሽ? ይህ ሁሉ ነገር ነግሮሻል? እሷ አናገረኝም፣ ፍቅር ናት የነገረችኝ። ግን ባርኬዬ ግን ከሰራተኛ ጋር እንደዚህ አይነት ነገር ያስባል? ይህን ራስን ማስብነ። ቤዛ የሰው ልጅ ሸቀጥ አይደለም፣ ውድና ረካሸ አይደለም። አትሰሳች አንተማ፣ ምን ታረግ። አንዴ ገብቶልሃል። አደይ በጣም ከባድ ሰው ናት ማለት ነው። ስለማታውቂው ሰው እርግጠኛ ሆነሽ አታውሪ፣ ተጠንቀቂ። አደይ ጥሩ ሴት ናት። ጥሩነቷን ደግሞ ቀርበሽ አስተያየት ነው ቀርበሽ ሳታያት እንዲነሽ እንዲነሽ ማለት አትችይም። መጀመሪና ቀርበሽ ጥሩነቷን ቀርብሽ ላውቃት አልፈልግም። ጭራሽ ከበርኪ ጋር ስሰማ ፍቅር አላምናትም ብዬሽ እንጂ መጥቼ ባንቃት ራሱ ቤዛ ስነሰራት አደይን እንደዚህ እንዳትናገሪያት። አይ አልገባኝም። ልጅቷ ምኗን እየሰባችሁ ነው? ምንም የሚስብ ነገር የላትም። እሱን ለኔ ተዩ ላፈቀርኳት ለፍቅሮ ክንፍ ያልኩት አንቺን አይመለከትሽም። ገባሽ ዴይ ትላለች። አንቺ ደግሞ እዚህ ምን ትሰሪ አለሽ? አንችን ልትሰሪ የገባሽ ነው። ሌላ ምንድን ነው? ምኝታ ክፍል ንስገባ፣ ዝም ትላታለህ። አሁን ተነሽ ውጭ። አልወጣም። ምን አባሽ ትታማጭ? አንቺ ቆይ ማነሽ? ዙርሽ ዙርሽ፣ ግዳይ ቤድጋ መጣሽ? ፍቅርታይ፣ ምን እያደረግሽ ነው? አዴይ፣ እንኳን እንዳንቺ አልታፍጨረጨረችው። ምን ልትወኝ ነው? አንቺ ማን እንደሆነ ላየሽ ፍቅር ኩ አጋጭሻለሁ እሺ ፍቅር ቆይተይ ቤዛ ከክፍሌ ውጭ ማን እንደሆነ ካላወጣሽ ማንቺ ትንሿ አሳይጣል እኔ ጋ እንዳጣ አልሳማ ካልሽ ግን አሳይሻለሁ እሺ ብላት ትሄዳለች ፍቅር ምን እያደረግሽ ነው ከማን ቀን አንቺ የምትስማማው ሁሌ ከሰው ጋር መጣላት አይሰለችሽ አንተ ጋር ለመድረስ ስታስብ ነው እንደዚህ ያደረኳት ለምንድን ነው እንደዚያ የምታደርገው ስለማ ፍቅር ነው ማንም ሰው እንዲያወራ አልፈልግም እኔም ደግሞ በተቃራኒው አንቺ ጋር መሆን አልፈልግም አውቀሽ እየገገምሽ ነው እንጂ እኔና አንቺ አንድ ላይ አንሆንም ይህን ደግሞ ደጋግመሽ ለራስሽ ነገር ለምን ቆይ ምንድ ነው ጥፋቴ አንተ ለእኔ መስጠት እየከበደ ለምንድ ነው እንዴት እንደምወዳት አትመለከትም አንተ እኮ ሳታውቀው እኮ እኔ ተዋህደዋል አብርሃም እየዋልክ ነው አብርሃ እያደረክ ነው ይቅርታ እኔ ካንቺ ጋር መሆን አልችልም። በጣም ይቅርታ። ፍቅር ቁርስ ደርሷል። ምን ፈልገሽ መጣሽ? ቁርስ ደርሷል። ይ ፍቅር ብላ ትሄዳለች። አቤት እንዴት እንደምታያት አቤት! ፈረደባት እኮ እናንተ። የውልሽ ስራውን እንደምትሰሪ እርግጠኛ ነኝ። ከዛ በኋላ ነው ሰዎች ጋር ማገናኘሽ። ይህ ምን ስራዬ ነው? ምንም ስራ የለም ምናምን አላልክ። እሱማ ልክ ነሽ የኔ ቆንጆ፣ ግን ደግሞ ስራው ሚስጥራዊ ነው። ኦኬ እሺ፣ ስማርት ተኮነሽ የቻደኞች ስትፈዝ ባካ ተዋት፣ እዛው የቤት ሰራተኛ አንተን ቤዛን ግን ስታየት ምትሆን ይመስልሻል? እሷን ተዋት በቃ። መጀመሪያ ገል ከኔ ጋር አስተዋውቀኝና ከዛ ግን እንደናነቃለን፣ አነቃለን፣ ደስ እንደሚላቸው፣ እንደሚላችሁ ነው እንጂ ማለት ምን ምን ይደነቃላችሁ። ጉዶቼ እንግዲህ ነበረን ቆይታ ይህን ይመስል ነበረ። እንደ ወደዳችሁ ተስፋ አድርጋለሁ። በጣም ቆንጆ ቆይታ እንዳደረጋችሁ ተስፋ አድርጋለሁ። በሌላ በአዲስ ቪዲዮ ከችስ ተመንር መልካም ጊዜ ይሆንላችሁ። ወዳችኋለሁ፣ አከብራችኋለሁ። ግን ከመሰናበቴ በፊት የደውል ምልክቷን በድጋሚ ሁለቴ በማጥቆር ሰብስክራይብ፣ ላይክ፣ ሼር፣ ሰፖርት፣ ኮመንት፣ አስተያየት አድርጎ ወዳችኋለሁ። ኤቨሪባዲ አይ ላቭ ሶ ማች ባይ ባይ።